አሰላሙ አለይኩም ወራህመቱላሁ በረካቱ ሀባይብ፣ እንዴት ናችሁ? እኔ አልሀምዱልላ ደህና ነኝ፣ ሁሉ ሰላም ነው። በእኔ በኩል አልሐምዱልላህ፣ ሁሉም ሰላም። እንዴት ናችሁ ውዶቼ? የምወዳችሁ ብታበረታቱኝ እህቶቼ፣ ወንድሞቼ አመሰግናለሁኝ ዛሬ ደግሞ እነዚህን አባዎች አብዛኛውን በጣም በብዛት ነው የሚባል አለመጣሽም ወይ አለመጣሽም ወይ እያላችሁ ስጠይቁ ነበር ከመጣት ቆይቻለሁ አዘውኝ የነበሩ ልጆች ወስደዋለኝ ግን ስላልተመቸኝ ነው ፎቶ እንትን ይሄ የምንድረ ቪዲዮ መስራት ስላልተመቸኝ ነው እና ከመጣት ቆይቻለሁኝ ያዘዛችሁኝ ውሰዱ ሀባይብ እና በጣም የሚያምር ነው። ኒቃብ አለው። በነገራችን ላይ ኒቃብ አለው። ብዙን ጊዜ ዩቱብ ላይ አይን ላይ ይታያል ምናምን ትላላችሁና የሚያስተዋውቁት ልጆች ዝም ብለው ነው የለበሱት፣ ግን ኒቃብ አለው። ይሄ ኒቃብ አለው። እስከነ ኒቃቡ ነው። አይን አይታይም። እስላማዊ ጅልባዎች ናቸው። በጣም ነው የሚያምረው ወላሂ ነው የሚላችሁ። ማሻአላህ ተባረከላ። አውሊቂ አውሊቂ አይለኝም እኮ ወላይ ስለሰለ እንደዚህ በመሽከረከረኩ